ሰላም ጠና ያስጥልን ክብራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን በኤማሮ በኢትዮጵያ አየር መንገድ ሜንተናንስ ሪፔር ኦቨሮል የምንለው የጥገና ክፍላችን ውስጥ እንገኛለን። በዛሬው ፕሮግራማችን እንግዲህ አንዱ ጋና አሁን ያለ ነው ያ ያለንበት ቦታ ምንድን ነው? እንዴት እየተመራ ነው የሚለውን ከክፍሉ ባልደረባ ወይዘሮ መቅደስ ታደለ በኢትዮጵያ አየር መንገድ የግዥና አቅርቦት ትስስር አስተዳደር ዳይሬክተር ወይም ዳይሬክተር ፕሮኪዮርመንት ኤን ሰፕላይ ቼን ማኔጅመንት ከሆኑት ጋር አብረን ቆይታ ይኖረናል። ተከታተሉን። ወይዘሮ መቅደስ እንኳን በደህና መጡ። ልክ እንኳን እንደናቆየሽም። አሁን እንግዲህ ይሄኛው ዌርሃውስ ሁለት አይነት ዌርሃውስ ነው እዚህ ጋር ያለው፣ ግምጃ ቤት ዌርሃውስ ለማለት ግምጃ ቤት ለማለት ነው። ሁለት አይነት ግምጃ ቤት አለን? ምንና ምንድን ናቸው? በማን ነው የሚመሩት? ሁለት አይነት ዌርሃውሶች አሉ፣ ሁለት አይነት እቃዎችም አሉን። በአየር መንገድ ክፍፍል ስር ሁለት ዳይሬክተሮች ያንን እንዲ ያደረጋሉ። እኔ የኤርክራፍት ፓርት የተባለውን እቃዎችን ግዢ ክፍል ኃላፊ ና አሟይ ነኝ። ኢንተርናል ካስተመሮቻችን ፓርት ፕሮቫይድ ማረግ። ሁለተኛው ክፍል ደግሞ ኮመርሻል ፓርት የሚባለውን ከኤርክራፍት ፓርት የተለየውን እቃ የሰርቪስ አይተሞችን፣ የዩኒፎርሞችን፣ የተለያዩ የሚያስፈልጉ እቃዎችን የሚያሟላ ክፍል ነው። ተመሳሳይ ሮል ያለን ሁለት ዳይሬክተር የሚመራው ይህ ክፍል አንደኛው የአይሮፕላን ክፍሎችን የሚያሟላ ነው። ሌላው ደግሞ የተቀሩትን የአየር መንገዱን ቁሳቁሶች ማለት እንችላለን። ያንን በሙሉ የሚያሟላው ክፍል ነው ማለት ነው። ትክክል? ለምን አስፈለገ? እንግዲህ አየር መንገድ ከእለት እለት እያዘመነ እያሰፋ እያሰለጠ ነው፣ በደንብ እየሄደ ነው ያለው ሁሉንም ተቋማቱን። የእናንተ ክፍል ምንድን ነው ለውጥ ያመጣው? ለምን አስፈለገ? ሴንትራል ራሳችን ያስፈለገበት ዋና ምክንያት የአየር መንገዳችንን እድገት ተከትሎ የቁሳቁስና የአይሮፕላን እቃ ፍላጎቶች እጅግ በጣም እየጨመሩ ስለሆነና በአግባቡ ቦታ ሰጥተን አስቀምጠን በሚፈለገው ሰዓት እቃዎችን ለሚፈልጉት ክፍሎች ተደራሽነት ለማድረግ በዋናነት ስላስፈለገ ነው የተገነባው። ይህንንም ዌርሃውስ ስንገነባ ግንባታው የተጀመረው በኢሮፓያን አቆጣጠር ጁላይ 23 2023 ሲሆን በእቅዱ መሰረት ዛሬ ላይ ተጠናቆ ለአገልግሎት ክፍት ሆኗል። የወጣነውን ብር ወደ 44 ሚሊየን የአሜሪካን ዩስት ዶላር እና ከዛ በላይ የሚሆን ነው። እንዳልኩሽ እድገታችን በጣም የሰፋ ስለሆነና በቪዥናችን መሰረት የበለጠ እያደገን የምንመጣ ስለሆነ ስቶሬጅ ኤሪያዎች ስለሚያስፈልጉን በዚህ ምክንያት ገንብተን የነበራችሁን እናውቀዋለን። ይሄኛው ደግሞ እጅግ በጣም ሰፊ ነው፣ እጅግ በጣም የዘመነ ነው። ዘመናዊነቱ ግን ከምንድን ነው እንደው ከስፋቱ ከትልቅነቱ ከግዝፈቱ ባሻገር ዘመናዊነቱ ምን ምን ያካተተ ነው? ዘመናዊነቱ ከስፋቱም ጋር ይጀምራል። ከስፋቱም ጀምሮ ሶስት አይነት የተለያዩ ነገሮችን ተጠቅመን ነው እዚህ ዌርሃውስ ላይ እቃዎችን የምናስቀምጠው። በዋናነት ኤስአርሬስ የሚባለውን እቃዎችን እየተቀበለ ቦታ ወስዶ የሚያስቀምጥና እያመጣ የሚሰጥ አውቶሜትድ የሆነ ሲስተም፣ የኤስአርሬስ የሚባል ሲስተም እንጠቀማለን። እሱ አንዱን ካታጎሪ ይይዛል የዌርሃውሱም ሌላው የተለያዩ እቃዎችን ዴዲኬትድ በሆኑ ክፍሎች በ32 ሜትር ከፍታ የተገነባው ብሄራ ውስጥ ሁለት ቤዝመንቶችና አምስት ፎቆች ወደ ላይ የያዘ ነው፣ እና ዴዲኬትድ የሆኑ እንዳስፈላጊነቱ እቃው በተለያየ መልኩ የሚያስቀምጡ ቦታዎች አሉ። እንዲሁም በተለየ በዋናነት ደግሞ ማንሳት የምንፈልገው የኤርክራፍት ጎማዎች ሮቦቲክ የሆነ ሲስተም ተጠቅሞ የሚያስቀምጥና የሚሰጥ አንድ ዴዲኬትድ የሆነ አንድ ክፍል አለን። ይሄን ትንሽ ላብሬት ለማድረግ ያክል እንደው እንዲገባው ሰው የአየር መንገዳችን ኢንተርናሽናል ተወዳዳሪ ነው እና ይህንን ውድድር በምናደርግበት ጊዜ የተለያዩ ኤክስተርናል ኦዲተሮች ኢንተርናሽናሊ ማሟላት ያለብንን ክራይቴሪያዎችን ሰጥተውን እሱን ኢቫሉዌት የሚያደርጉን ኦዲተሮች አሉ። ጎማ አንዱ ፓርት ነው። ጎማ ላይ የተለያዩ ክራይቴሪያዎች ሴት ተደርገው ጎማዎች ዝም ብለው ተቀምጠው አይሮፕላን ላይ እንዳይገጠሙ የሚያስገድደን ህግ አለ። ስለዚህ ይሄ ሞደርን የሆነው ዌርሃውሳችን ያንን ጎማ በተሰጠን ሳይክል ሮቴት እያደረገ አይሮፕላኑ ላይ ሴፍቲ ኮንሲደር ባደረገ መልኩ ኢንስቶል እንድናረግ ይረዳናል። ይሄ እጅግ በጣም ትልቅ አድቫንቴጅ ነው። ሌላው ደግሞ ይሄ ቨርቲካል ስቶክ የምንለው ነው አደለ? ጠበብ ያለሽ ቦታ ብትሆንም ያን ይጠቀማል። ይሄ እጅግ እርግጥ በጣም ሰፊ ነው። ሰፊም ሆኖ እንደገና ደግሞ ቨርቲካሉን እየተጠቀምን ነው ና። አለው ሂስ፣ እንደው አዎ፣ እጅግ በጣም ትልቅ ጥቅም አለው። ያው እንደሚታወቀው የድሮ እያለን ከዛሬ ጀምሮ የምንጠራው ተራው የራሳችን በተለያዩ ቦታዎችና የቦታ ጥበቶች ላይ ኦቶሜትር ባልሆነ መልኩ ነበር የምንጠቀመው። ይሄኛው ቨርቲካሊ ወደ 32 ሜትሩን የሚጠቀመው ኢፌክቲቭሊ በምንሰጠው ቢን እና በራኮች ላይ በምናደርጋቸው የተለያዩ ሳይዝ እቃዎች ፈልጎ ቦታ ራሱ ነው አሳይን የሚያደርገው። ስንጠራው ሎኬሽኑ ሪኮል አድርጎ ራሱ ነው የሚመጣው እና ቦታን ኤፌክቲቭሊ ዩቲላይዝ አድርገን እንድንጠቀም ይረዳናል። ወደፊት እድገታችንንም ያማከለ ነው። ምናልባት አንድ የምናነሳው ጥያቄ ይህንን ነገሮች በምንደረድርበት ጊዜ የአውሮፕላን እቃዎች ቢሆን የኮመርሻል እቃዎችን በምንደረድርበት ጊዜ ደህንነቱ የተጠበቀ እንደሆነ፣ ጊዜውን መጠበቅ ያለባቸው እቃዎችን እንዴት ነው በአግባቡ እየተጠቀም የምንቀጥለው እዚህ ቦታ ላይ እንግዲህ ስፔሻሊ ለአይሮፕላን እቃዎች ዴዲኬት የተደረጉ ሪኳየርመንቶች አሉ ማሟላት ያለብን። አንዳንድ እቃዎች ስፔሻል አቴንሽን የሚፈልጓሉ፣ ዲም ላይት የሚፈልጉ ቦታዎች አሉ። ዴዲኬትድ የሆነ አንድ ዌርሃውስ አለን። መብራቶቹን ጨለማ ቦታ ውስጥ መቀመጥ ያለባቸው እቃዎች አሉ። ቴምፕሬቸር ኮንትሮል የሆነ የቀዘቀዘና የሞቅ ዴዲኬት የሆነ መንበር የተሰጠው ቦታ ላይ አሉ እንደሱ ዴዲኬት የሆኑ የተሰራ በዛ ሁኔታ የተሰራ ዌርሃውስ ነው። በተጨማሪ የሴፍቲ ሪኳየርመንትን ያሟላ ነው። ኢን ኬዝ ፋይር ቢነሳ በደንብ ሴኩርድ የሆነ የተሟላ ኢመርጀንሲ ግዚቶቹ በደንብ የተሟሉ ፋይር ኤክስቲንጉሽሮቹ የተሟሉ በጣም ስታንዳርዱን የጠበቀ ና ሞደርን የሆነ እንግዲህ ለአደጋ ጊዜ መውጫ የሚያገለግሉ ቦታዎች በሙሉ በደንብ ሌበል ተደርገው ተመልክተናል። ስራን ከማሳለጥ አኳያ ምን አይነት ጠቀሜታ ይኖረዋል ብለው ያስባሉ? እንዳሉት ያኛው በተበታተነ ቦታ ነው የነበረው ጠበብ ያለን የነበረው እንዳሁኑ ዘመናዊ አልነበረም። ያንን ሁሉ አካቷል ይሄኛው ግን እንዴ ማጠቃለያ ጥያቄ ላርገው ስ የማሳለጥ የሚለውን ነገር እንግዲህ እኔ ኤማሮን ሪኳይርመንት የማሟላ ክፍል ነኝ። እና የተለያዩ የቴክኒሻል ሪኳይርመንቶች አሉ። አይሮፕላኑ የሚጠቅሙ ክፍሎች የሚጠይቋቸው የእቃዎች የአይሮፕላን እቃዎች ሪኳይርመንት አለ። እንዲሁም እዚሁ ጠግ ነው የሚያወጡ የኮምፖነንት ሜንቴናንስ ዳይሬክተሮች የሚጠቀሟቸው የአይሮፕላን ፒስ ሪፔር አድርገው ለሚጠቀሙበት በታይሙ እንዲደርስላቸው ይፈልጋሉ። ከእሱ አንጻር የኤምአርኦ ታርጌት ኦን ታይም ፐርፎርማንስ ነው ሜዥር የሚደረግበት እና ኦን ታይም ፐርፎርማንስ ማለት በተሰጠን ሰዓት እና ደቂቃ ማቅረብ ከነ ኳሊቲው ጠብቀን ማቅረብ መቻል፣ ኦቲፒ እንለዋለን በአየር መንገድ። እንደው ለተመልካቾቻችን ግልጽ ለማድረግ ያህል ነው በመሀል የገባሁት። ልክ ነው። በተሰጠን ፕላን መሰረት አውሮፕላኑ ጠግነን መስጠት አለብን ለሚመለከተው ክፍል። እሷን ታርጌታችንን አችፍ ለማድረግ ፓርቲ የግድ ነው። ባክቦን ነው እና ያችን ፓርት ደግሞ በታይሙ ተጠቅመን እንድንሰጥ ይሄ ዌርሃውስ እጅግ በጣም ትልቅ አድቫንቴጅ ይኖራል። አንደኛ ነገር አውቶሜትድ ነው። የተቀላጠፈ አገልግሎት በፍጥነት እንድንሰጥ ያደረገናል። ሁለተኛ ኢረር ፍሪ ነው የሚሆነው። ሲስተማቲካሊም ኢረር የማንሰራበት ሁኔታ ነው የሚፈጠርልን እንዲሁም ዳሜጆች የማይፈጠሩበት ሁኔታ ይኖራል እና ኢቨን ኢንቨንተሪያችን ኮንትሮል ከማድረግ አንጻርና እቃዎችን በተፈለገበት ሰዓት ከማምጣት አንጻር ትልቅ ጠቀሜታ አለው። እና እና ከዚህ አንጻር እንግዲህ ኦቲፒውን በበለጠ ፐርፎርማንሱን እያሟላን ማሯችን ሰፖርት እናደረጋለን ብለን እናምናል። ወይዘሮ መቅደስ ታደለ እዚህ ድረስ መጥተው ለሰጡን ሙያዊ ማብራሪያ እጅግ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ የዛሬው ፕሮግራማችን በዚህ አበቃል። ማንኛውንም አይነት አስተያየት በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በአክብሮት ይጠይቃለሁ። ሀና ጥናፉ ከእንግዳ ጋር ቆይታ አድርጌያለሁ። ሰላም።